እኔ ማመን ነው ያቀተኝ። ማለት ሀይሚዬ መታ ነው የኔ ልዕልት የኔ ሴት እንዴ፣ ሀይሚዬ እንደዚህ ይቻላል እንዴ? ድንገት ድንገት ቻው ብሎ መሄድ፣ ታይ እንጂ ታይ። ሰላም ጤና ይስጥልኝ ውድ ተከበራችሁ የኔ ቻናል ተከታታዮች፣ እንደምንቆያችሁ፣ እንደምናችሁልኝ፣ አለሁላችሁ። እኔ ሰላም ነኝ፣ በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ቡራ ያለበት ሁኔታና። እንግዲህ ቡራ ያለበትን ሁኔታ ሁላችንንም አይተናል። ትናንትናም አይተናል። ደንግጦ ወድቆ ነበረ ምናምን ነገር ድንጋጤ ድርቅ ነው የሚያደርጋችሁ። ያንን ባስመለከተም እነሄናም መጥተዋል። ዛሬ ፍጼም እንዲሁ ይህንን ያደረጉት ደግሞ ምናልባት የቡሩኬ መታመም ስታይ ሀይሚ ከተመለሰች በማለት ነው። ተመካክረው ያደረጉት ነገር ነው። ነገር ግን ልክ ናቸው ባይነኝ ዛሬ ላይ የሆነው ነገር ለእኛ ቢያስደነግጠንም ግራ ቢያጋባንም ግን እኔ በጣም ብዙ ጥያቄ የሆነብን ነገሮች አሉ። እሱ ምንድን ነው? ቤተሰብ ሀይሚ እንዴት በቡሩኬ ልትቆርጥ ቻለች? እንዴት ብሩኬን ጥላ መሄድ ፈለገች? ለምንስ አስፈለገ ይሄ መሆኑ? ይሄ በጣም በተደጋጋሚ ጥያቄ ሆኖብኛል። ድንገት ተነስቶ መሌት አለ፣ የጎዳት አካል አለ፣ ያስፈራራት አካል አለ። ዛሬ እንግዲህ ብሩኬ ታሙ ተኝቶ ነው ያለው። ብሩኬ ሃይሚ ደግሞ ያንን ያለውን ነገር ስታይ መታለች። ግን ብትመጣም ሰላም አልተፈጠረም፣ ምክንያቱም በድንገት መሄዷ ለብሩኬ አናዶታል፣ አበሳይቶታል። ልክ ነው፣ ያበሳጫል። በተዋደደ ሰው መሀል እንደው ቆም ብለን ስናየው የሚያበሳጭ ነገር ነው። ድንገት ቻው ብሎ መሄድ ያበሳጫል። ምክንያቱም አንድ ሰው ጥፋቱ ሳይገባው በደለኛ መሆናችሁ በዳይ መሆናችሁ ሳይገባ ድንገት ቻው ሲላችሁ የምትወዱት ሰው ግራ ያጋባቸዋል፣ ያስከፋቸዋል። እና ለእኔም በጣም ነበር ያስጨነቀኝ የሀይሚ እንደዛ መሆኗ በጣም አስጨንቆ ነበረ። አያችሁ፣ ሀይሚ በቡሩኬ አጨክንም። ሀይሚ ለሰከንድ ብሩኬን ተለይታ መኖር አትችልም። ቡሩኬም እንደዛው በሀይሚ ላይ አይጨክንም። ግን ዛሬ የእሱ መታመም አስደንግጧት ተመልሳ ነው የመጣችው። አይደለም፣ አይተናል ያለውን ነገር ያሉትን ነገሮች ጭቅጭቅ ነው የተፈጠረው በመሀላቸው። እንዴት እንደዚህ ታደርጊያለሽ? ቀላል ነው ወይ? ለሰው አታስቢም ወይ? ሰው ይጨነቃላትም ወይ? ዝም ብለሽ መሄድሽ ልክ ነው ወይ ምናምን ሲላት እኔ ያሳውቅ ያለውኝ ያለውን ነገር በደብዳቤ ያሳውቅ ያለውኝ ዝም ብዬ አልሄድኩም ነው የምትለው ሀይሚ። ሀይሚ ልክ ነሽ፣ ለቡሩኪ ያሳውቀሸዋል። ነገር ግን ብሩኬ ብቻ አይደለም። ብሩኬ ምናል የብሩኬ እና የአንቺ ግንኙነት ሊለይ ይችላል። ምንድነው የሚለየው? ልብ ለልብ ስለምትገናኙ ስለምት ፍቅር ስላለ በመሀላችሁ በመሃላቹ እሱ አንድ ሊያደርጋችሁ ይችላል። ነገር ግን ደግሞ አንቺን የሚወድሽ ኦዲንስ አለ ብሩኬን የሚወድ ኦዲንስ አለ። ቤተሰብ አለ። ዛጋ እህት ወንድም አለ። እናት አባት አሉ። ድንገት እንደዛ ቻው ብሎ መለየት እንደ ቀላል ነገር የሚታይ አይደለም። የኔ እናት እንደ ቀላል ነገር ምናልባት አንቺ አይተሹ ሊሆን ይችላል። ይሄ ቀላል ነገር አይደለም። ድንገት ተነስቶ ቻው ብሎ መሄድ የሚያስጨንቅ ነገር ነው የተፈጠረው። ቢያንስ በመሀላችሁ እንኳን ሊፈቱ የማይችሉ ችግሮች ቢኖሩ ተነጋግራችሁ መፍታት ነው እንጂ ድንገት መሄድሽ፣ ይሄ በጣም የሚያስጨንቅ ነገር ነው ሐይምዬ አሁን እንደውም አሁን እንደውም መሄድ ልሄዳለሁኝ ጥዬ ማለት የለብሽም ነበረ። ለምን ብትይ የኔ ልዕልት ብሩኬ፣ አሁን ታሞ ነው የተኛው አይደለ። ነገ ይሻለዋል ነገ ይነሳል። ወንድ ልጅ ነው። ወንድና ሴት አንድ አይደለንም። ወንድ ልጅ ቶሎ ነው የሚቆርጠው፣ እኛ ግን ቶሎ አይቆርጥልንም። የወደድነውን ሰው ጋር እሱ ነገ ያልሆነ ውሳኔ ቢወስን ማንም ነው የሚጎደው። ምናልባት አንቺ የሽበት መንገድ ቅርብ ሊሆን ይችላል። የሽበት መንገድ፣ የሽበት ርቀት። ብሩኬ ከባድ ነገር ቢወሰንስ፣ አገር ጥዬ ሄዳለሁ ቢልስ፣ ከዚ በፊት እንዳረው ከዚ በፊት እንዳደረገው እኔ ከዚ በፊት ብሩኬ ሻንጣ አዘጋጅቷል፣ አገር ጥሎ ሊሄድ ነው የሚባል ነገር ሰምቻለሁ። ዛሬ ላይ ያንን ቢያደርገውስ፣ ሊከፋሽ ልትሰበሪ አልገባኝ። ያን ጊዜ ብሩኬ ነው ጥፋተኛ፣ አንቺ ጥፋተኛ አይደልሽም ምናምን ብለን ብሩኬን ወቃሽ ልንሆን። ተይ ሃይሚ፣ ተረጋጊ። ለመሄድ አትወስኒ። አሁን ከብሩኬ አጠገብ የምትሆኒበት ሰዓት ነው። አሞኛል ብሎ የለ ታሟል፣ ታኝቶ ነው ያለው። እያመመው ጥለሾ መሄድሽ ዋጋ የሚያስከፍልሽ ነገር ነው። ምናልባት አንቺ እንደ ቀላል አይተሾ ከሆነ በጣም ተሳስተሻል። ይህ ዋጋ ያስከፍልሻል። በእርግጥ ብሩኬ አሁን ላይ ተናዶ ተጨቃጭቆች ሊሆን ይችላል። ተናግሮሽም ተቆጥቶሽም ሊሆን ይችላል። የተፈጠረው ነገር ቀላል ስላልሆነ ነው። ቢቆጣም ልክ ነው። ቢናገርሽም ልክ ነው። ምክንያቱም እኔ እሱ ምንድን ነው እዚጋ ያስቆጣው ችግሩ ነገሩ ምንድን ነው? አንቺ ድንገት ለሱ ደብዳቤ ጥለሽለት መሄድሽ አንቺ ላይክ እሱን ብቻ እንደምትፈልጊውና ለሱ ብቻ ቦታ እንዳለሽ ሌላን የሚጨነቅልሽ ሰው እንደሌለ ምናምን ነገር አርገሽ ነው ያይሽው አይደለም። ነገር ግን ሌላ የሚጨነቅ ሰው እንዳለ ነው ብሩኬ እዚች ጋር ግልጽ እያደረገልሽ ያለው ማለት ነው። እና ልጅነትም ነው፣ ሁለታችሁም እኮ ልጅነት አለባቸው። አይፈረድባችሁም። አንቺም ብሩኬም፣ ቆጣ ቆጣ፣ ለውሳኔ መቸኩል ምናምን ነገር ነው የሚታየው እናንተ ጋር ማለት ነው። ይሄ የትም አያደርሳችሁም። አንቺም እሱም የትም አያደርሳችሁም። ተረጋጉ፣ ተረጋጊ። ሀይሚም ብትሆን መረጋጋት አለብሽ ለውሳኔዎችሽ ሁሉ። አቸኩኝ፣ ለውሳኔ አቸኩ። በኋላ የሚጠጥትሽን ነገር አታድርጊ። ሄናም ፍጼም ስምረት የሚያደርጋችሁት ነገር እዛ ጋር ሁላችሁም ልክ ናችሁ። እዚ ጋር ቦታችሁ ቪዲዮ መቅረጣችሁ ሁሉን ነገር ማሳወቃችሁ ልክ ናችሁ። ምክንያቱም የሚጨነቅ ኦዲንስ አለ፣ ዝጋ የሚያስብ ኦዲንስ አለ። እናንተ ዝም ብላችሁ ብትቀሩ ኖሮ ሌላ ነገር ነው የሚፈጠረው። ልጆች እያለቀሱ ነው። ከትናንት ጀምሮ በጣም ጭንቅ ላይ ነው ያሉት። በጣም የሚወዷችሁ ዝጋ አሉ። እነሱ ጭንቅ ላይ ሆነው እናንተ አድራሻችሁን አጥፍታችሁ ብትጠፉ የበለጠ ጭንቅ እንጂ የሚፈጥረው አስባችሁታል? ይሄ እንደ ቀላል የሚታይ ነገር አይደለም። እንደ ቀላል የሚታይ ነገር አይደለም። እኔ በጣም ነው ማለት መጣች ሀይሚ ደስ አለኝ። ብሩኬ አሁን ታሞ ነው ያለው ቢቆጣም ልክ ነው አደለ እንዴ? ለምን ይቆጣታል መጣች አደለ ለምን ይቆጣታል ልትሉ ትችላላችሁ። ከወዱ ልንገራችሁ መቆጣቱ ልክ ነው፣ እዛ ጋር ጭቅጭቅ መፈጠሩ ልክ ነው። ምክንያቱም አስደንግጦታላ በድንገት ነው የሄደችው አሁንም ተመልሼ ሊሄድ ነው እሱ ስላመመኑ የተመለስኩት ምናምን። ማለት የምትሄድበት ጉዳይ ከብሩኬ ይበልጣል ማለት ነው? ሀይሚ የምትሄጂበት ጉዳይ ከብሩኬ ይበልጣል ማለት ነው? ወይንስ ከብሩኬ ራቂ ያለች ሰው አለ? አልገባንም እኮ እዚች ጋር ግልጥ ብታረግልን። ከብሩኬ ራቂ ከብሩኬ ጋር እንድናይሽ አንፈልግም ያለች ሰው ካለ በግልጽ ማስረዳት ነው እንጂ ሰው እዚ ጋር ታሞ እንደዚህ መፍጠር ጭቅጭቅ መፍጠር ጥሩ አይደለም። የኔና ሃይምዬ ፕራንክ ከሆነ ሂጅበት ይመችሽ። ብድሩን ግን አትችውም ነው ብድሩን፣ አትችውም ብሩኬ። የብሩኬ ከባድ ነው። አንቺስ በንግግር ታስረጃለሽ፣ አንቺ በንግግር ታሳምንያለሽ፣ ቀስብለሽ ቃስብለሽ ታስረጃለሽ ምናምን ነገር። ብሩኬ ደግሞ ስሬት ነው፣ በጣም ከባድ ነው የእሱ። ገብቶሻል። እኔ እዚ ጋር ብትረጋጊ ጥሩ ነው። ሀይሚ ዋጋ የሚያስከፍልሽን ነገር አታድርጊ። የኔ እናት ተረጋጊ፣ ተረጋጊ፣ ተረጋጊ። የተፈጠረ ነገር ካለ በግልጽ አውሩበት። ፍፄም ሄናም ተረጋግታችሁ ለማናገር ሞክሩ። ሀይሚን በድጋሚ ባት ጥሩ ነው። በድጋሚ ከሄደች ሌላ ነገር ነው የሚፈጠረው። ብሩኬ ሌላ ውሳኔ ውስጥ ነው የሚገባው። ሌላ ነገር ነው ማሰብ የሚጀምረው። ስለዚህ ልጅቷን በስነስርዓት አረጋጓት፣ አውሩበት። በቃ፣ ከምትሄድበት ብትቀር ጥሩ ነው። ይዛሃት ወደ ቤት ግባ ተብለሃል። ወደ ቤት ይዛሃት ግባ፣ አውሩበት። አይሚ እንኳን ደህና መጣሽ። ከዚህ በኋላ ግን ባቴጅ ጥሩ ነው። በእውነት ተመልሰች ባቴጅ ጥሩ ነው። ዋጋ ያስከፍልሻል፣ ይሄ ነገር ዋጋ ያስከፍልሻል። የኔናት ህይወት እቃቃ ጨዋታ አይደለም።